ይሄውልህ እኔ ጠዋት አንዷ ጓደኛ የሙተው ለቅሶ ልደርስ እጄ ለማልቀስ ነው የቸኮልኩት፣ ለማልቀስ ቸኩል አንዷ እዚህ ከእነሱን ዱበር ላይ ልንደርስ ትንሽ ሲቀር ወፍጮ ቤቱ ጋ ወፍጮ ቤቱ ጋር አገኘችኝ። በኋላ ዝም ብዬን እሷ ፊት ፊት ተዳለች፣ እኔ እከተላታለሁ። ወጣት ናት። አንጓች ቤት መውጫ አስፋልት ዋጋ እኔ እንደዚህ ስል እሷ አየችኝ። ወደዚህ አለትከድ የነበረ መለስ ብላ እኔ ጋር ወጣይ አንድ ሰውዬ ደግሞ ጋቢ ለብሶ ደግሞ እፊታችን ነለትላ አስፋልቱንም የተው ወደላይ ዳገቱ አዎ እማማ አለች። አቤት። ኧረ እርዳታ የሚሰጡት ሰዎች የት ናቸው? አሜሪካን ምንድን ናቸው የሚባሉት? ዲያስፖራ መጥቷል አሉ ለእርዳታ። ኧረ እኔ እናቴ፣ እኔ አልሰማሁም። ዲያስፖራ ሳይሆን የኤምባሲዎች ሰዎች ተሰብስበው የሚወስዱበት አለ። እሱም ቆይቷል። እኔ ብዙ ጊዜ ነው አየሁት፣ የለም ስላት መለስ ብሎ ሰውዬው አይደለም፣ አለ አይደለም። ማዘር ለማማ ዲያስፖራ ናቸው የሚያመጡት። በዛሬው ሰዓት 1 1500 ብር ገብቷል። ዘይት አሁን እነሱ ጋር በ500 ብር ብር ይገኛል። ስኳርም ቅናሽ ነው። ማንኛውም ነገር ቅናሽ ነው። የት ነው የሚገኘው? እሷም እንደዚህ አብራ የት ነው የሚገኘው አለች። እሷ እኔም አሁን በዚህ ቁልቁለቷን ክዱና መለስ ትላላችሁ መለስ ብላችሁ ይህ ፎቅ የለም እ ወደ ስምንቱ ቤቱ ወደ ስምንቱ ቤቱ ወደ ስምንቱ ቤት ወደ ስምንቱ ቤቱ እንድንዞር ነው። ታዲያ ከዚያ ምን አለ? ፎቁ ስር ስል አዎ፣ ፎቁ ስር። ቆይ ለማንኛውም እኔ ወስዳቸዋለሁ፣ የምጠራው ሰው አለኝ እዚህ ጠርቼ ልምጣ። አሁን እሷ ጋር ትንሽ ወረድ እንዳልኩኝ ከዚያቸው ውሃ ዋጋ ውሃ የሚፈስ ውሃ የለም። መሻገሪያችን ከሱ ጋር ሳንደርስ መጣ። ጠርቶ የመጣ ሰው የለም። ውሸት ነው። በኋላ መጣሁ እኮ እኔ ወስዳቸዋለሁ፣ ሰዎቹንም ጠርቼ ነው የመጣሁት? ብናይ የሚከተል ሰው የለ። አሁን ወዴት ነው የምንመጣው? ወደ ወፍጮ ቤት። ከወፍጮ ቤቷ በራፍ ስንደርስ ደግሞ ወረቀት ይዟል ሰውየው። ይሄው ልጅና ይሄው ወረቀት የያዘው ሰውዬ ነው ዋናው ኮሚቴ። ዋናው ይሄ ነው ቃታ። ደግሞ አዎ፣ የሚሰጠው እርዳታ። ቆመች፣ ሄደች፣ ፊት ጡል ብላ ሄዳ ፊት አናገረችው። እኔም ተከተልኩ። ማማ፣ ይሄ ነገር የማይቋረጥ ስጦታ ነው፣ አይቋረጥ አሁን ሁሉን ነገር ያልናችሁን ሁሉ ታሟላላችሁ። ምንድን ነው የሚሟላው? የሚሟላ ነገር የለኝም አልኩት። ግድ የለም ምንም አይደለም፣ ነገም ተነገወዲያም ልሟላ ይችላል። ግድ የለም ማለኝ። እሺ አሁን ያሳውያለ ግድ የለም የዛሬን ያሳየን እንጂ እንደሆነ ይሆናል ይላል። አሁን ለካ መኪናው ቀስ እያለ ሄዳል። እንደ እኛ ቀስ እያለ ሄዳል እ መኪና አለ እየተከተላችሁ ነው። አዎ መኪና አላቸው። አንቺ ለምን ትሰቅሙልኝ? ና ቶሎ። ገባች ቶሎ ገባች። ግቡ ግቡ ሰውም ግቡ፣ ማማ ግቡ ግቡ። እሺ ጋሽ፣ እየገባሁ ነው። ገባሁ፣ መኪና ውስጥ ገባሁ። ምን አይነት መኪና ነው? መኪናዋ ያንተ አይነት መኪና ናት። መልኳ የተለየ ናት እንጂ ሁኔታዋ፣ ሁኔታ ቅርጦ እንዳንተ ናት። ሹፌሩ ብቻ ነው ያለው ውስጡ። ሹፌሩ ብቻ ነው ውስጥ። ገባነኝ? አዎ፣ ውስጥ በኋላ ሰውየው ወረቀት የያዘው ከፊት ቁጭ አለ እኛ ሶስታችን ከኋላ ገባን አንቺን ነው በቃ ሊሰርቁ የነበሩት እኔን ነው በኋላ ገባን በላይ ምንድነው ያላችሁ ነገር ምንድነው ያዛችሁታል አረ ምንም የያዝነው ነገር የለም እውነት መቋሚያም ብቻ ነው እሱ ቦርሳ እንኳን ያስኩ አረ ምንም አልያዝነ እጃችሁ ወርቅ እንዳለ ወርቁን አውጡት አረ ምንም ወርቅ ያለን እሷ ምንድናት? አረ የአርቲፊሻል ነው፣ ወርቅ አይደለም፣ የአርቲፊሻል ነው። እኔ ወርቅ የለኝም የእኔ ጌታ። እሺ ለማንኛውም መታወቂያ ይዛቸዋል? አልያዝኩም፣ አልያዙም፣ አልያዝኩም። ይህ መታወቂያ አልያዝኩም። ያንን ግን ቤት የቅርብ ነው መታወቂያ የሚፈለገ ሆነ ከዚያሽ ጋር እዛ እንትኗ ማስታወቂያ ዋጋ ከእሱ ጋር ቆማችሁ እኔ እገባለሁ ቤት ቅርብ ነው መታወቂያ አላውጣ። አይ እማማ፣ ይሄማ በየቦታው መቆምም የለብን። ቤትሽ እንደሆነ አስፋልት ዳር ሲያቁ፣ ፈሩ ፈሩ። አይ ገብታ ምን ልታረግ ነው ብላ ደግሞ ጠርተው ጠርታ ልትመጣ ነው ወይም ይሆናል። አሁን ታዲያ እንደት ላድርግ? የለኝም አልያዝኩም። በቃ ስሞት ይመዝገብና፣ ከሰዓት በኋላ ይመጣሉ። የት ነው የምመጣው?

እያወኩኝ አዎ። እና ለወደፊቱ ግን ለወደፊቱ ግን ለእኔም ቀርቶ ለሌሎቹም ተጠንቀቁ። እናቶቻችንን እንጠብቅ እንግዲህ አዎ፣ አስተምራል ብለን ነው። እራሳችንን እንጠብቅ። መኪና አገኘን ብለን ጓጉተን አንውጣ አንግባ። መኪና ውስጥ እንውረድ ደግሞ እውነት መስሎኝ አንድ ሺህ አምስት መቶ ብር አምስት መቶ ብር ዘይት ሲገኝ እሱን ይዤ ችግር የልገፋ ሰተት ብዬ ገባሁኝ። ደግነቱ አውጪ አለኝ። ቀለበት ሸሲ ለኝ ምንም ነገር የለም፣ አርቲፊሻል ነው። እጅ ላይ ያለ ያረባ ነው ስለው ውረጂ ብሎኝ፣ በተስኪያኔ ወደ ለቅሶ ይኸርኩኝ። ተመስኪ ተመስኪ፣ ሁለኛ ሞዳቸዋል